ስታለፉ ጭራሽ ከእኔ ጋር ተጣልተው እንዲህ ዝም ብሎ በነፃነት ይንቀሳቀሳሉ። እናቁሃ እናቁ በርቀት ደግሞ ሰፈራቸው ስለሆነ ምሳሌ ከኔ ኋላ ተደበቂ። እንዳትጠጉ! ለፖሊስ ነው የምንደውለው። ምን ሊያደርጉ ነው? ሊወስዱ ነው? አይወስዱሽ። ምሳሌ ይህን ያለው አይወስዱ። ፖሊስ ነው የምንጠራው። ነግሬያቸዋለሁ። ደውላለሁ፣ እደውላለሁ። እንዳትጠጉን! ውብዬ፣ ሰው ነው የምጠራው። አትጠጉኝ! እጮሃለሁ። ልጆ ነው አትጠጉኝ! ረዚምማሀይብ ከብትደድብ ረመን በስነበተ ችግር የለውም። ምሳሌ እስከ ስለምት ድረስ ቅድስት ብለሽ ልሽል። እሺ ቅድስት አባዬ የት ሄዶ ነው የማይመጣው። እኔ እንጃ መሰለኝ እየተዝናና የሆነ ሌላ ሴት የሚይዘው ለምንድን ነው አልገባኝም እንዲገባሽ አድርጌ ላስረዳሽ ሌላ ሴት አግብቶ እየተዝናና ነው አባዬ ሌላ አዲስ እናት ሊያመጣልኝ ነው ደስ እያለሽ እንደ እንዴ ሆነች ቆይ እኔ እናትሽ አለሁልሽ አይደል እንዴ እንዴ ምን ችግር አለው? ሁለት እናት ይኖረኛላ አንቺ ምን አለብሽ ይኸውልሽ እናትሽ እኔ ብቻ ነኝ እሺ እሺ ቅድስትዬ፣ እናቴ አንቺ ብቻ ነሽ። አባዬ ሲመጣ የት እንደቆየ እናናዝዘዋለን። አንበርክከን ነው የምናናዝዘው? እንብዩ፣ እንብዩ አይንበረከክም። እንደቆመ ነው የምናናዝዘው። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን፣ ከኔ ጋ ሁሉ ነገር ሰላም ነው። እንዴት ናችሁ ልኝ እናንተ እንግዲህ ዛሬ እንደተለመደው በአዲስ ቪዲዮ ብቅ ብለና ላይክ ማድረጋችሁን እንዳትረሱ ቀጥታ ወደ ቪዲዮ እንሄዳለን፣ ማለት ነው። እንግዲህ በዛሬው ቪዲዮ በጣም በሚገርም ሁኔታ እንግዲህ ብሩክ የት እንደገባ አይታወቅም። ብሩክ እንግዲህ ከተኛበት ጧት ተነስቶ እንግዲህ ከጠፋ ሶስት ቀን ሆኖታል ማለት ነው። እንግዲህ በዛሬ ክፍል በተስፋ እየጠበቅን ነበረ፣ ይመለሳል ብለን ግን በሚገርም ሁኔታ የለም ማለት ነው እንዴት እንደሆነ ምንም ፍንጭ ያለ ማለት ነው። እንግዲህ በባለፈው ክፍል ስንጨነቅበት የነበረው የሞገስና የሉላ ጉዳይ እንግዲህ ሞገስ በሰላም ይዞ ሂዷል ማለት ነው፣ ውድ ባለቤቱን ወይም ፍቅረኛውን እንግዲህ ከዝና እጅ አምልጧል ማለት ነው። እንግዲህ በባለፈው ክፍል እንዳልኳችሁ ሞገስ አይያዝም ብያችኋለሁ። ብቻ በሆነ መፍትሔ የሆነ ነገር ተፈጥሮ እንደሚያመልጥ ነግራችሁ ነበረ ማለት ነው። እንግዲህ ያ ጠብቅ የተባለው ልጅ ሞገስ የከተለው እሱን ፈርቶ ሄዶ ነበረ። ከዛም እንግዲህ ላሽ ብለው አመልጠው ሄደዋል ማለት ነው። ቢሆንም ዝሮ አሁንም ያለበት ቦታ ላይ፣ ምክንያቱም በባለፈው ያለበትን ቦታ ያወቀው ዝና ማንም ነግሮት አይደለም በሚያወጣው በኤቲኤም አድራሻው ነው። አሁንም በዛ መልኩ እንደሚያገኘው አነጠራጠረም። ግን ያው የዛ ያንን ደግሞ የዛን አካባቢ መረጃ መልሶ አሁንም ግዴታ መጠየቅ ይኖርበታል ማለት ነው። አሁንም በዛ መልኩ ጠይቆ ይደርስበታል የሚል ተስፋ አለን። ግን ቢሆንም ለጊዜው አምልጧል። እንግዲህ ለወደፊቱ ደግሞ ፈጣሪ ያውቃል ማለት ነው። ሌላው የብሩክ ጉዳይ ነው። እኔ ራሱ ግራ ያጋባኝ እንግዲህ ዝና የሚቀባጥረው ሌላ ነው። ማህሌት እንግዲህ ክሱ እንዲታንቀሳቀስ በቦታ አልተሸጠም፣ ቤቱን አልሸጠም ምናምን እያለ እየቀባጠረ ነው። ግን ይሆናሉ ያላቅም ግን እኔ እንደማቀው ሽጦ ተፈራርሞ ነው አይ ዞ ሄዲው ልጁን እሱ ነው ማቀው። ግን ዝና ሌላ ታሪክ እየተረከላት ነበር ለማህሌት። እንግዲህ ማህሌት መቼም ያው ዝናን እንደ ፈጣሪ እንደ ጣዖት ነው የምታምነው እሱ አይዋሽም ስለምትል እሺ ብላ ተቀብላለ ያምና ማለት ነው። ስለዚህ ቤቱ ስላልተሸጠ በልጁ ስም ስለሆነ ስለዚህ የቤት ቤትን የማግኘት ቻንስ አለች። ስለዚህ ከሳሽና አንቀሳቀሰች እንደገና ከሳሽ እያላት ይገኛል። እሷም እንግዲህ እንግዲህ የተስፋ ዳቦ ነው የሚባለው። የተስፋ ዳቦ እያገመጣት ነው ዝና። እሺ እያለች ነው ማለት ነው። እንግዲህ ሞገስ ልትገልልና ቤት ሊሰጣት ቢቃል ቢገባላትም ግን እስካሁን አልተሳካላትም። ስለዚህ ስላልተሳካላት በዛ መልኩ እንግዲህ ደግሞ ብሩክን እየተፈላለገች አሁን ደግሞ መልሳ ክስ አንቀሳቅሳ እሱን ሰላም መንሳት ነው የፈለገችው ማለት ነው። እንግዲህ ቅድስቴ ደግሞ በጣም ተጨንቃለች። በባለፈው ክፍል እንዳያችሁት እንግዲህ አንድ ክፍል ገብተው እንትን ካሉ በኋላ ያው እሷ እምቢ ብላ ከክላስ አምልጣ ብትወጣም፣ ያው በለሰው ጧት ላይ አልተገናኙም። እንግዲህ ቁርስም ሳይበላ ምንም ሳይል ነው ውልቅ ብሎ የሄደው። እንግዲህ እሷም ቅድስትም የራሷን ያለችውን ምክንያት እያቀረበች ነው ተቀይሞኝ ነው፣ አክሮፎይ ነው፣ በቃ አስቀየምኩት ማለት ነው። እያለች በራሷ ብዙ ጥያቄዎች እየተመላለሱባት ይገኛሉ። ግን እስካሁን ስልኩም አይሰራም፣ እሱም እዚህ ቦታ ነኝ ብሎ ያሳወቀው መረጃ የለም ማለት ነው። ኢቭን ቤተሰቦቹ የእሱም ቤተሰቦች እንግዲህ ስልኩ አይሰራም፣ በሰላም ነው ያሉ እየደወሉ እየጠየቁ ይገኛሉ። እንግዲህ ቅድሴን በጣም ሀሳብ ውስጥ ናት ማለ ማለት ነው። ሞገስም እንግዲህ እስኪ ይሄን ለቀን እንየውና ካልተመለሰ እኔ እመጣለሁኝ እያለ ይገኛል። እንግዲህ ብሩክ በዚህ ሁኔታ ውሎ ካደረ የሆነ ችግር አለ ማለት ነው። እኔ ራሱ እየፈራው የነበረ ዝና ሳግቶት ነው እንዳልል እሱ ምንም እስካሁን ያወጣው ፍንጭ የለም። ወይም ብሩክን ይዞ የሚያገኘው መፍትሄ ያን ያክል አይደለም። በባለፈው እንደዚያው ተደባደቡ ሶ ከዛ ወዲህ ምንም ምንትን ነገር የለም ማለት ነው። እንግዲህ ዝና ማለትነ አሁንም ድረስ ሞገስ ሰፈሩን ለቆ ሌላ ስርፋ እንዲሄድ እያወቀም እንኳን እንዲያመለጠ እያወቀ ከዛ ሰፈር አልጠፋ ማለት ነው። እሱ ማለትም እንግዲህ ቅድስትና ምሳሌ አጋጣሚ ከቤት ወጥተው ወደ ሱቅ በሚሄዱበት ሰዓት እንግዲህ ፊት ለፊት ተገናኝተዋል ማለት ነው። ያየቻቸው ማለት ነች ያቸውና ዛል ቅድስትና ምሳሌ እያለች ነበረ ቅድስትና ምሳሌም እንግዲህ ቅድስቴ እንዳትደርስ ወደ እኔ እንዳትመጣ ወየውልህ እያለች ትገኛለች። ለፖሊስ ነው የምደውለው እያለች ነው። በዚህም ይሄንን ስትል እንግዲህ ማለት ፈርታለች፣ ማለት ፈራች። ያው ታሁን ቀደምን በወንጀል እንት ስላለች። ሲቀጥል ዝናንም እንግዲህ ልጆቹ ላይ ምንም አይነት ነገር እንዳያደርስ ብሩክ እንትን ብሏል። ማዘዣው ሰጥቶበታል። እንዳያችሁ በባለፈውና አሁን ቅድስቴና ምሳሌ ላይ ምንም የሚያደርሱት ነገር አይኖርም። ግን ዝና እንዴት እኔን በድለው እንደዚህ እንደፈለጉ በነፃነት ይንቀሳቀሳሉ ወይ እንዴት እያለ ነበረ እንግዲህ። አይ ሰፈራቸው ስለሆነ ነው እያለች ነበረ ማለት። ሰፈራቸው ቢሆንስ ሁሉም ሰፈር የኔ ነው እያለ እየተጎረረ ይገኛል እንግዲህ ጋሽ ዝና። አሁን ቅድስና ምሳሌ በእርግጠኝነት አይነኳቸውም፣ ይፈራሉ። ምክንያቱም ቅድስቴ ለፖሊስ ደውላል ስለምትመን ነው። ሲቀጥል ቢጠጓቸው ለራሱ ቅድስቴ ሪ ላል ሁ ላለኝ ቢይዟቸው ምንም እንትን የሚሉት ነገር የለም ያው ትንሽ ያሰቃዩቸው ምናምን የደበደቧቸው ሊችል ይሆናል እንጂ ምንም የሚያደርጓቸው ነገር አይኖርም። ግን እዚህ ጋር ብሩክ መምጣት አለበት እላለሁኝ እኔ እንዴ ብሩክ መጥፋት የለበትም። ብሩክን ከሞገስ ከሆነው እንደውም ሀሪፍ ፓወር ኑሯቸው ቅርታ ተባብለው ምናምን አሪፍ እንትን እያሰብን እያለ ደግሞ ሌላ ሀሳብ እንዴ እንዴት ዝ ሊሆን አይችልም እውነት። ምክንያቱም አንድ ላይ ነው መሆን ያለባቸው። እንግዲህ ማው ኤፍራታ ኤፍራታ ኤፍራታን በዛ ከተምሳላ ድንቀት አላልፍም ማለት ነው ታይ ተላታለና አሁንም እንግዲህ ዝናኮ ቤቱ እንዳልተሸጠ ነገረኝና ብሩክን ከስሺ ቤቴን ልካፈል ነው እያለችው ነበረ ስትላት ነበር ኤፍራታን ማለት ነው ኤፍራታ ታዬ ይሄ ሰውዬ እየተጫወተብሽ ነው ይልቁንስ በምትች ሁኔታ እሱን በፍቅርሽ ጠባ አድርጊ እያለቻ ነው እንግዲህ ተደዋውለው ሂዳ ነበረ እንግዲህ ዛ እኔ ያለሁልህ ምናምን እያለ የተበጠረቀ ነበር አንቺ ማትረቢ ምንም ማታገለግ እንዲሁ የቀረሽ እንዲሆንሽ አረጋግጫ አረጋግጫለሁ አንቺ ለምንም ታገለግ በስማም የ የስድብ ውርጅብኝ ነው የሚያወርድባት የስድብ ውርጅብኝ የሚሰድባት ስሪ ብለ ራሱ በስማም ከመላችሁ በላይ የሚዘገንን ነው፣ የሚዘገንን በቃ አላ አደለ ቃላት አይመርጥላትም ነው የሚላችሁ፣ ቃላት አይመርጥላትም። በስማም በጣም ነው ከፍ ዝቅ የሚያደርጋት። ግን ደግሞ እንዴት እንደዚህ ምናምን፣ አንቺ ሆን ቆሮ፣ አንቺ ደደብ፣ አንቺ እኔ ለራሱ ማለት ነው ቃላቱን ልጠራው በሚያስፈራኝ ቃላት ነው የሚጠራው። የሚገርማችሁ ማለት ነው፣ ግን እሷ እያለች ዝንብላ ስሩ ስሩ ትሄዳለች። ሲጫወትበት እንኳን አታቅ ማለት ነው። የፍራታ ግን ታይ ይህ ሰውዬ ምኑም አላመረኝም እያለቻት ነበረ፣ ግን አልሰማኝም ማለት ነው። እንግዲህ ሞገስ ያው አሁን ደህና እርፍ ብሏል፣ ግን አሁንም ወደ ሌላ ስርፋ መሄድ እንዳለባቸው ነው እንትን እያለ ያለው ማለት ነው። ምክንያቱም በጣም አስቸጋሪ ነው ሁኔታው ማለት ነው። ሌላ ወደ ያጣ እንግዲህ ቤተሰቦቿ ጋር ያው ስለተቀላቀለች፣ ያው አንድ አንድ ቀን ነው ወቅ የምትለው ቀን ላይ አዳር ምናምን ያው ከቤተሰቦቿ ጋር ነው ያለችው ማለት ነው። አሪፍ ጊዜ እያሳለፈች ትገኛለች። እንግዲህ በቀጣይ ክፍል በአዲስ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ ፕሊዝ። ቤተሰቦች ላይክ አድርጉ፣ ላይክ ከምንም አይከፈልበትም። ሶ ላይክ አድርጉ ማለት ነው። ከዛ በተረፈ እወዳችኋለሁኝ ማለት ነው። ቴንኪው ሶ ማች ማለት እወዳለሁ ቤተሰቦቼ። ወዳች ፈቅዳዊ ስለምትከታተሉኝ አመሰግናለሁ። አንዳንድ የምትሳደቡ ሰዎች አለችሁ፣ ደግሞ አለማየት ይቻላል፣ አለመክፈትም ይቻላል። ሌላ መጥፎ ቃላት ግዴታ መሰንዘር አይጠበቅባችሁም። በቀጣይ ክፍል እንገናኝ። ባይ ባይ።